ስታወሪ እንዲው በቃ አሁን ጀምረሻል። እንግዲህ እንቀጥላለን። ቤታየም አንቺም ትመጫለሽ። ሰበና አንችንም እየሰራውልሽ ነው፣ ደመወዝ ይመጣል። ያንቺ ጥቁር ፈረስ እየፈለግን ነው። ለምንድነው ባት ቦልቂው ቦልቂው ዳይቦን በየቦታው እየሄድሽ ማልቀስ ማልቀስ ማልቀስ ማልቀስ

አሁን እቺ ናት ከኔ ጋር የምታወራው እቺ አ አይኗ ነው በጣም አይኗ ያምራል አይደል? አይኔ ያምራል አይኔ ያምራል አይደል? ጋይስ ውዶቼ አይኔ ያምራል ውዶቼ አ እ ጋይስ እንደ እኔ እነዚህ ሰዎች እኮ በቃ ስራ የላቸውም። ቁጭ ብሎ ቲክቶክ ላይ ለሜካፕ እና ለጸጉር ነው የነሱ ምንድን ነው አሰታቸው ሲባሉ ሴጋ የሆነ ሴጋ ታስታውሳላችሁ? ምንድን ነው ንብረት ሲባል አንድ ሚሊዮን ፎሎወር አለኝ አለ። ታስታውሳላችሁ? እነ ዲቦራ እና ሰቨን አፕ መቶ ሂዩመን ሄር አለኝ ይላሉ። ንብረታችሁ ሂዩመን ሄር ነው አይደለም እንዴ? ንብረታችሁ ይሄ ሂዩመን ሄር ፌክ ሄር ንብረታችሁ ከንፈሯ ደግሞ ምን ያላል? ይህን ነው የሚያለው እኮ የ የዚህ የዚህ እኮ ይሄን ነው የሚያለው። እንቺ ለዝቤን እንቺ ገብሮ ሰዶ ገብሮ ሰዶ ማ ራሷን ቁል ራሷ ቆራት እቻት። ሁላችሁም እምሙ በሉ እስኪ፣ እምሙ እያላችሁ ጻፉ። እምሙ እምሙ። በባለፈው አልቅሰሽ፣ ይቅርታ ጠይቀሽ፣ ስተውሽ አሁን አንቺ ዳይቦ ለኔ መጣው። አንበሳ የሰጠው ፓስተር ስለሆንኩኝ እንድጸልይለት ነው እንድጸልይለት። ከኋላ የሰቀልሽው የአጋንንት አይን፣ ሰማያዊ አይን፣ የአጋንንቱ አይን፣ የጠንቋዩ አይን ሰበርኩለት እኔ በዋቃ ጉሬቻ ስም። እቺ የሰቨን አፕ ገርፍሬንድ እቺ የሰቨን አፕ ገርል ፍሬንድ ናት። ሃይ ሃይ ጋይስ ሃይ! እኔ ዲቦራ ነኝ። እኔ ግን ምንድን ነው ሊባሎኝ ነው? ድንች ገና አልጥሻለሁ። ገና ልጭ ፍራንች ፍራይ ሰራብሻል ሊባሎኝ ነው እንዴ? ጋይስ ልጭ እራሷል ልቅራ ቁልጭ ራሷን። እንዴው አታፍሩም ግን ስታወር። አንቺ አሁን ከሊያሾ ጋር ትወዳደራለች፣ ከሚሚ ያ ጋር ትወዳደራለች፣ ከማሜ ጋር ትወዳደራለች አንቺ